ሰላም ውድ ተመልካቾቼ፣ እናቶቻችሁን ምን ያህል ትወዳላችሁ? የጋዜጠኛ አለምነህ ዋሴ የእናት ፍቅር እጅግ የተለየ ነው። የእኔ ደማቅ ሰዎች ይቀጥላል። የኔ ደማቅ ሰዎች ልጅ! አቤት ማዬ። አዲሷን እህትህን አየሃት? አዎ። ግን ኪኑ የመጣችው ከላይ ከሰማይ ቤት፣ እዚያም እያለቀተች ስትዘብች ነው እንደ ወደዚህ የላኳት።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 በቅርብ ቀን ይጠብቁ። ኮምቦልቻ የብረታ ብረት ምርቶች ኢንዱስትሪ ኃላፊነት የተጠበቀ የግል ማህበር። አለምነህና እናቱ። አለምነህን በቅርብ የምታውቀው ስንዶ አበበ ሰው ሁሉ እናቱን ይወዳል፣ የዓለምነህ ግን የተለየ ነው ትላለች። እውነቷን ነው። አለምነህ የእናቱ ነገር አይሆንለትም። እናቱ የነኩት እሳት፣ የሚያንገበግበው እሱን ነው። እናቱ አንድ የዞትር ልማድ አላቸው በየዕለቱ ዕጣናቸውን ቸሰስ አርገው ቡና ማፍላት ይወዳሉ። ታዲያ ሁሌም ቡናውን ከማፍላታቸው በፊት የዓለምነህን ደም የሚያፈላ ድርጊት ይፈጽማሉ። በእሳት ከተያያዘው ምድጃ ላይ ቀያይ ፍሞችን በእጃቸው ብድግ እያደረጉ ወደ ዕጣን ማጨሻው ይቀንሳሉ። ጣቶቻቸው ፍሙን መንካት ስለለመዱ ተቃጥለው አያውቁም። ሁሌም ስለ እናቱ ቀያይ ጣቶች የሚቃጠለው የሚንገበገበው አለምነህ ነው። እሳቱን በጣታቸው ብድግ ባደረጉ ቁጥር ጣር ቀመስ የሆነ ድምፅ እያሰማ ይጮሃል። መቆንጠጫው እያለልሽ ለምንድ ነው በጣቶችሽ እሳት የምትነኪው ይላል። ይህ ቡና በተፈላ ቁጥር የማይቀር የእናትና ልጅ የዘውትር ጭቅጭቅ ነው። እናቱም ቢሆኑ ከልጃቸው ሁሉ ለይተው ለአለምነህ ያደላሉ። በ1977 የድርቅ ዘመን አዲስ አበባ ውስጥ እንጀራ ብርቅ ሆኖ ነበር። የብዙ የአዲስ አበባ ነዋሪዎች ቀለብ ሩዝ ሆነ። አለምነህ ያንን ዘመን ካስታወሰ ፈጥነው ፊቱ ድቅን የሚሉበት እናቱ ናቸው። በዚያን ወቅት እናቴ ከሌሎች ልጆቿና ከአባቷ የደበቀች ነጭ የጤፍ እንጀራ ታበላይ ነበር ይላል። ዓለምነህም ታዲያ ሥራ ከያዘ በኋላ ውለታቸውን ለመክፈል የተቻለውን ሁሉ አድርጓል። ወደ ቤቱ ለመሄድ ከሚቸኩልባቸው ቀኖች ዋናው ተረፍረፍ ያለ ገንዘብ እጁ ሲገባ ነው። ያኔ ፊቱ እንደ ፀሐይ ሲያበራ እመለከታለሁ። አንድ ቀን ይሄ ሁሉ ደስታ ለገንዘቡ ነው አልኩት። አይደለም፣ ገንዘቡን ወስጄ ለእናቴ ስሰጣት ምን ያህል እንደምትደሰት ሳስብ ነው። ይህን ገንዘብ ወስዳ ጎረቤቶቿ መካከል ስትበትነው ማየት ደስ ይለኛል። እንዴት አድርገው ነው የሚበትኑት? ስለው ስትፈልግ በገዝታ የሰፈሩን ሰው ሁሉ ታበላለች። ስትፈልግ የተቸገረ ለመሰላት ሁሉ ትሰጣለች፣ ትበትነዋለች። ደስታዋ ይሄ ነው አለኝ። ዓለምነህ የእናቱ ኩራት ነው። የሰፈሩ ሰዎችም እናቱን የሚጠሯቸው የወንድሙ እናት እያሉ ነው። ወንድሙ የዓለምነህ ዋሴ የቤት ስሙ ነው። ዓለምነህ እናቱ በሕይወት በነበሩበት ዘመን በምሽት በር አንኳግቶ የገባበት ጊዜ ትዝ አይለውም። ምክንያቱም እናቱ ስለ ዓለምነህ ይሰጋሉ። እርሱ በውጭ አምሽቶ በቤት ገብቶ መቀመጥ አይሆንላቸውም። ያመሸቀን ከበሩ ውጭ ባለው ድቅድቅ ጨለማ ውስጥ ቆመው ይጠብቁታል። ከዚህ የተነሳ እናትህ በሕይወት እያሉ የምታገባ አይመስለኝም እለው ነበር። ሌላው ቀርቶ የቴዎድሮስ ካሳሁንን ባይገርምሽ ገና ወድሻለው የተሰኘ የፍቅር ዘፈን ሲሰማ ከፊቱ ድቅን የሚሉበት እናቱ ናቸው። የሰራችሁትን ገንዘብ ለምናችሁ የምትቀበሉ ያክል እያስለቀሱና እያመላለሱ ስለሚከፍሏችሁ ግለሰቦችና መስሪያ ቤቶች ስታስቡ ምን ይሰማችኋል? ባለፈው ፕሮግራማችን አለምነህ ዋሴ የዚህ አገር ቢሮክራሲ እያለ ያማረረው እነሱን ነው። የቢሮክራሲው ዋና ምሽግ ደግሞ ኮሚቴ ይባላል። መቼስ እንደ ኮሚቴ የእርግማን መዓት የወረደበት አሰራር የለም። ብዙ ታታሪዎች ብዙ የአዳዲስ ሀሳብ አመንጭዎች በኮሚቴ ተጨናግፈዋል። ከዚህ የተነሳ ኮሚቴን ክፉ ሰዎች ራሳቸውን ከተጠያቂነት ለማዳን ሲሉ የሚቆፍሩት አደገኛ ምሽግ ነው ይሉታል። ለምን ይሄ ሆነ ብለው እንዳይሞግቷቸው የኔ አይደለም፣ የኮሚቴው ውሳኔ ነው ብለው ራሳቸውን ከሙግት ውጭ ያደርጋሉ። ይህን ልብ ያሉት ፈረንጆች ኮሚቴ አንድ ሰው በጥቂት ሰዓታት ውስጥ ሰርቶ የሚጨርሰውን ስራ በወራት ውስጥ የማይሰራ የሰዎች ስብስብ ነው ይሉታል። አንድን ጥሩ ፕሮጀክት ለመግደል ከፈለጋችሁ ወደ ኮሚቴ ምሩት የሚል አባባልም አላቸው። የመጽሐፍ ቅዱስ ተመራማሪዎች ደግሞ ሙሴ ኮሚቴ ቢሆን ኖሮ እስራኤሎች እስካሁን ከግብፅ ባልወጡ ብለው ጽፈዋል። የኮሚቴን ችግር ፈጣሪነት በማስረጃ አስደግፎ የሚያጠና ልዩ ኮሚቴ እስኪቋቋም ድረስ በአንድ ታዛቢ ተጽፎ በሆነ ኮሚቴ በታገደ ምጸታዊ አባባል እንሰናበት። እንዲህ ይላል። አንድ ሥራ በፍጥነት እንዲጠናቀቅ ከተፈለገ ኮሚቴው ከአምስት በላይ አባላት መያዝ የለበትም። ከአምስቱ ውስጥም አራቱ ቀሪ መሆን ይኖርባቸዋል። ሪል አይስክሬም የልጆች ኮኮ፣ እርስዎም ቀመስ ያድርጉ። ሪል በቾኮላት አይገልጸውም፣ ቃላት በማንጎ ቫኒላ ጣፈጡ፣ ሌላ በስትሮቤሪ ኖን አሳማሪ፣ በሞካ በላቴ ወደድኩት ካንጀቴ። ቀምሰው ያረጋግጡ፣ ምላሶ ዳኛ ነው። ለልጆች የሚያምጡ ልደት ማድመቂያ ነው፣ ለፍቅረኛ ሚስጡ የፍቅር ቋንቋ ነው። ሪል አይስክሬም የመጪው ዘመንጣ፣ ይወዱታል በጣም። ሀያ አንድ አልቅስ አላለቅስም። እናቴ መምህርት ሰናይት ለአለምነህ ዋሴ ከፍ ያለ አድናቆት ነበራት። ተማሪዎቿ ራዕይና ግብ እንዲኖራቸው በማሰብ በትምህርት ቤቷ ከጋበዘቻቸው ታዋቂና ስኬታማ ሰዎች አንዱ አለምነህ ዋሴ ነው። እነ ደምሴ ዳምጤ እነታምራት ሞላም አላሳፈሯትም። በዚህ ጥረቷም ደማቅ የመድረክ ሰዎችን አፍርታለች። እያበረታታች ካሳደገቻቸው ተማሪዎች መካከል አንዱ ሰይፉ ፋንታሁን ነው። ሰይፉ ፋንታሁን የሚያድግ ልጅ ነው፣ ችሎታ ያለው ተስፋ ያለው ልጅ ነው ብላ ለመጀመሪያ ጊዜ ከለገዳዲ ሬዲዮ ጣቢያ ጋር እንዲገናኝ እንዲተዋወቅ ያደረገችውም እናቴ መምህርት ሰናይት ነበረች። ሌላው ስለ እናቴ አውርቶ የማይጠግበው ተማሪዋ ድምፃዊ ትንሣኤ ጎበና ነው። በሕግ፣ በኢንቨስትመንት፣ በምህንድስና፣ በሕክምና ዘርፍ ጭምር በርካታ ተማሪዎች አሏት። በተገናኘን ቁጥር ስሟን በአድናቆት ያነሳሉ። የእኔ እናትና የዓለምነህ እናት የመጨረሻ ሰዓታቸውን ያሳለፉት በጥቁር አንበሳ ሆስፒታል ነው። እናቴ ስታርፍ ገጣሚ ተስፋዬ ደረሴ የእዝን ግጥም ይዞ መጣ። ግጥሟ እናት መቼ ትሙት የሚል ርዕስ አላት! እንዲህ ትላለች። እናት መቼ ትሙት? የቆንጆዎች ቆንጆ፣ የደጎች ደግ እናት፣ እምዬ፣ እናት መቼ ትሙት? ጎሲቀድ ቀትር ላይ በጠራራ ፀሐይ፣ ወይስ ደሞ ተስያት፣ ሲመሻሽ ሲጨልም፣ እኩለሌት፣ ንጋት መልሱልኝ እናንት መቼ ትሙት እናት? ብራ ሲሆን ትሙት ወንዝ ጅረት ጎድሎ ዘመድ አዝማድ መጥቶ ቀብሯ ሰርግ መስሎ ወይስ ወገግ ሲል ሲያባራ ዶፍ ጥሎ እናት መቼ ትሙት? በዘመድ በአዝማድ ባገር ተጠይቃ ታማ ከርማ ትሙት ከስታ ማቃ አልቃ ወይስ በእንቅፋት ለአልጋምሳት በቃ መልሱልኝ እናንት መቼ ትሙት እናት? ልጆቿን በሙሉ ቦታ ቦታ ሲይዛ ኩላ ድራ ትሙት መርቃ ተናዛ፣ ወይስ በልጅነት እጃፏን ተይዛ እናት መቼ ትሙት? ጃጅታ ተንበዛብዛ ለጧሪ አስቸግራ ለአስታማሚ ገዳ አመሏ ሆኖ ግራ፣ ወይስ ከነጣሟ መስላ ውብ ሙሽራ መልሱልኝ እናንት መቼ ትሙት እናት በእንጉርጉሮ ፈረስ በሌለው ኮርቻ በምናብ ጋልቤ እስካለም ዳርቻ ብዙ መርምር ያለው ቆሜም ተጋድሜ ለእናት መሞቻ የለም ጥሩ ዕድሜ የእናት መሞቻ ሁሉም አጉል ብቻ ትላለች። ተስፋዬ ከጠልቃ ዘኔ ያጽናናችኝን ይችን ግጥም ከዓመታት በኋላ የዕድሜ አስቤዛ በተባለው የግጥም መድብሉ አሳትሟታል። በነገራችን መሃል እናቴ ሐምሳ ዓመት ሳይሞላት ነው ያረፈችው። ይህ ዕድሜ ለመሞት ጥሩ ጊዜ አልነበረም። የዓለምነህ እናት ያረፉት ደግሞ ዕድሜያቸው ገፋ ካለ በኋላ ነው። እርሳቸውንም ቢሆን የተሻለ ጊዜ ሞቱ ለማለት ከባድ ነው። ምክንያቱም እንዳመጣጡ ከመቀበል ውጭ ገጣሚ ተስፋዬ ደረሴ እንዳለው ለእናት መሞቻ የሚሆን ጥሩ ጊዜ የለም። እናቱ በታመሙበት ወቅት አለምነህ ጥቁር አንበሳ ሆስፒታል እየተመላለሰ ይጠይቃቸው ነበር። አንድ ቀን አመሻሽ ላይ ጥቁር አንበሳ ሆስፒታል መጣ። እናቱ የተኙበት ክፍል ደረሰ። ሐኪሙን አገኘው። እንዴት ናት? ሲል ጠየቀው። በጣም ደህና ናቸው፣ አታስብ ብሎት በሰላም አሰናበተው። አለምነህ የእናቱን ደህንነት ካረጋገጠ በኋላ ጥቁር አንበሳ ሆስፒታልን ለቆ ወጣ። ፈረንሳይ ለጋሲዮን ደረሰ። እቤቱ ገባ። ሌሊቱን ጥሩ እንቅልፍ ወሰደው። ከንጋቱ ዐሥራ አንድ ሰዓት ግድም የሰዎች ጩኸትና ጫጫታ ቀሰቀሰው። በዚያ ጩኸትና ጫጫታ ውስጥ በተደጋጋሚ የሚሰማው ጉል ድምፅ የወንድሙ ናት፣ የወንድሙ ናት የሚል ነው። ከአልጋው ወርዶ ከመቆሙ በበሩ በኩል የሚገቡትን ወንዶች ተመለከተ። በትከሻቸው ረጅም ሳጥን ተሸክመዋል። ፈዞ እንደ ቆመ ትከሻው ላይ ጋቢ ጣል አደረጉለት። አለምነህ አላለቀሰም። እንዲያውም ጫጫታውንና አካባቢውን ጥሎ መጥፋት ነበር የፈለገው። በዚያው የለቅሶ ሰሞን ቢሮ ሲገባ ከአካባቢው ሊጠፋ የፈለገበትን ምክንያት ጠይቄው ነበር። የቤታችን ዙሪያ ጠጠር መጣያ የለም በሰው ብዛት በሰው ጩኸትና ለቅሶ ድብልቅልቅ ብሏል። እኔ በዚያ ሁሉ ጩኸትና ግርግር መሃል ቆሜ አንድ ሰው ፈለግኩ። ትከሻዬን ነካ አድርጎ፣ አለምነህ ይህን ሁሉ ጩኸትና ለቅሶ አትመን፣ ውሸት ነው፣ እናትህ አልሞተችም፣ የሚለኝ አንድ ሰው ፈለግኩ። ያን ሰው ካጣው በኋላ ነው አካባቢውን ለቅቄ ለመጥፋት የፈለግኩት አለኝ። ከዚያን ጊዜ ጀምሮ አለምነህ የእናቱን ሐዘን መሸሽ ጀመረ። ምናልባትም ፈረንጆቹ ዲና ያል የሚሉት ችግር ውስጥ ወደቀ። እኔ መሞታቸውን መቀበል አለመፈለጉ እያስጨነቀኝ ተዋልቅስ እለዋለሁ። ይህን የሚያክል ግዙፍ ሐዘን እስከ መቼ ሸሽተ ትዘልቀዋለህ? ግድ የለህም፣ የሆነ ጭር ያለ ቦታ እንሄድና እሪ ብለ ጮኸህ ይውጣልህ እያልኩ እሞግተዋለሁ። ከሰማይ ጠቀስ ተራራ የከበደውን ግዙፍ ሐዘን ከርቀት የተመለከተው ዓለምነህ ግን አቅሙን ጠንቅቆ ስለሚያውቅ ይቃወመኛል። አይሆንም፣ ታገል ይህን ሐዘን ከተጋፈጥኩት ጨፍልቆኖ የሚያጠፋኝ ይለኛል። ቆሞ የሸሸው ሐዘን ግን ሲተኛ ጠብቆ አልጋውን ይዞረው ነበር። ለረጅም ጊዜ እናቱ በሕልሙ ይመጡበታል። ሁሌ የሚያየው ሕልም ደግሞ አንድ ዐይነት ነው። እናቱ ልክ እንደ ድሯቸው ቤታቸው ቁጭ ብለው ቡና የሚያፈሉ ይመስለዋል። እንደ ልማዳቸው ከምድጃው እሳት ላይ ጥቂት የከሰል ፍም በድግ አድርገው ወደ ዕጣን ማጨሻው ጣል ያደርጋሉ። ይህን የተመለከተው ዓለምነህ ዝም አይልም። ጣታቸውን የነካው ፍም እየለበለበው በቁጣ ይጮኋል ልክ በሕይወት በነበሩ ጊዜ ይላቸው እንደነበረው መቆንጠጫው ያለልሽ ለምንድነው እሳቱን በጣትሽ የምታነሸው? ብሎ ክፉኛ ይቆጣል። እናቱም የልጃቸውን ቁጣ በጥሞና ከሰሙ በኋላ እሳቱን ያነሱባቸውን ቀያይ ጣቶች እያሳዩት፣ አለምነህ ተመልከት አሁን እኮ ሞቻለሁ እሳቱ አያቃጥለኝም ይሉታል። ይህ በየሌሊቱ በተከታታይና ለብዙ ጊዜያት ሲያየው የነበረ ህልም ነው። በሚቀጥለው ፕሮግራሜ በሚኖርበት ሰፈር በፈረንሳይ ለጋ ሲሆን ጋዜጠኛ ሆኖ በተገኘበት ወቅት ያየውን ያልጠበቀውን አስፈሪና አስገራሚ ነገር አጫውታችኋለሁ። እስከዚያው ሳይለየን ያቆየን ሰው ሲሞት የሚነፋ የትንፋሽ መሳሪያ ነው። የድሮ ሰዎች የእድራችን አባል የሆነ ሰው ቤት ሞት የገባ እለት ቢነፋ ጥሩ የሐዘን ስሜት ይፈጥራል፣ ጥሩ እምባ ያመጣል ሲሉ ጥሩ እንባ ብለው ጠሩት።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 በተከታታይ ለኢትዮጵያ አንባቢያን የሚቀርቡ ይሆናል። በአንባቢያን ዘንድ ተወዳጅነትን ያተረፈው የታገል ሰይፉ ዝንቡላና ካሮት ረጅም ልቦለድ ሶስተኛ እትምም በጃፋር መጽሐፍት መደብር አለ። ቢችሉ ገዝተው ባይችሉ ተውሰው ያንብቡት።